ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው፣ በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። አዋዜ ሰበር ነው። እየጨመረ የመጣውን የፕሬዝደንት ዶናልድ ትራምፕ የንግድ ታሪፍ ተከትሎ ቻይና የከፋ ማስጠንቀቂያ ሰጠች። በፈለግሹው ጦርነት ለመፋለም ዝግጁ ነኝ አለች። ፕሬዚደንት ትራምፕ በስድስት ሳምንት የሥልጣን ዕድሜያቸው ቻይና ላይ ሁለት ባለ አስር በመቶ ታሪፎች ጥለውባታል። ቤጂንግም ለቀደመው የ10 በመቶ አጽፌታ ለሁለተኛው ደግሞ የ15 በመቶ የራሷን የታሪፍ በቀል የአሜሪካ ሸቀጦች ላይ መጣሏን አስታውቃለች፣ በተለይ የእርሻ ውጤቶች ላይ። ፕሬዝደንት ዶናልድ ትራምፕ ከቻይና ገደብ የለሽ ጣራ የለሽ ሁሉን አቀፍ ስትራቴጂክ አጋሯ የቭላዲሚር ፑቲን ሩሲያ ጋር እየፈጠሩ ያሉት እፍ ያለ ፍቅር ስጋትና ጥርጣሬ የፈጠረባት ይመስላል፣ ይላሉ ተንታኞች። አሁንስ በቃ ምነው ቴም ማሰኝቷታል ባይ ናቸው። የሀገሩን መንግሥት መግለጫ በኤክስ ገጹ ላይ ድጋሚ ያተመው ዛሬ በአሜሪካ የቻይና ኤምባሲ ነበረ። አሜሪካ የምትፈልገው ጦርነት ከሆነ አለ የቻይና መግለጫ ሲጀምር የምትሻው የታሪፍ ጦርነት፣ የንግድ ጦርነት ወይም ሌላ ማንኛውም ዓይነት ጦርነት ይሁን እስከ መጨረሻው ልንፋለም ዝግጁ ነው ይላል። የቻይናውን ግዙፍ መርከብ የሚዘውሩት ብዙሃኑ የብሔራዊ የህዝብ ኮንግረስ ኮሚኒስት እንደራሴዎች ዓመታዊ ስብሰባቸው ላይ በሚገኙበት በአሁኑ ሰዓት የወጣው ምርር ኩምትር ያለ የቻይና መግለጫ የሚያስበረግግ ነው። ትናንት ሮብም የቻይናው ጠቅላይ ሚኒስትር ሊ ኪያንግ ሀገራቸው በዚህ ዓመት የቻይናን የመከላከያ በጀት በሰባት ነጥብ ሁለት በመቶ እናሳድጋለን ብለዋል። ምክንያታቸውንም ሲገልጹ በዚህ ክፍለ ዘመን ያልታየ ለውጥ በመላው ዓለም በፍጥነት እየተዳረሰ ነው ይላል። የቤጂንግ መሪዎች አገራቸው የትራምፕን የንግድ ታሪፍ ጅራፍ ሳይበግራት ያቀደችውን አምስት በመቶ የዓመታዊ ጠቅላላ ምርት ጂዲፒ እድገት እንደምታሳካ ለማሳመን እየጣሩ ነው። ሕዝባቸውን ቻይና በመካከለኛው ምሥራቅና በዩክሬን ጦርነቶች ውስጥ ተሳስራለች ብላ ከምታስባት አሜሪካ በተቃረነ የሰከነችና ሰላማዊ የአገር አድርጋ ራሷን በዓለም ሕሊና ውስጥ ለማስረጽ በከፍተኛ ጥረት ላይ ነች። ተናዳፊው ዶናልድ ትራምፕ ጎረቤቶቻቸው ሜክሲኮና ካናዳን በ25 በመቶ ታሪፍ አጠናፍራለሁ ማለታቸውን ተከትሎም ቻይና ድንጋጤ ውስጥ ከገቡት ሁለቱ ጎረቤቶች ጋር ያለውን ሁኔታ ለመጠቀም አሰፍስፋለች ይላሉ ተንታኞች። ጠቅላይ ሚኒስትሩ በትናንት መግለጫቸው ሀገራቸው ለውጭ ባለ ሀብቶችና ኮርፖሬሽኖች ክፍት መሆኗን በመግለጽ የውጭ መዋለ ንዋይ ወደ ሀገራቸው ለመሳብ ተስፋ አድርገዋል። ቻይና ጦርነት ውስጥ ለመግባት ዝግጁ መሆኗን ከዚህ በፊትም አስታውቃለች። ባለፈው ጥቅምት ወር የፕላኔታችን መጪ ልዕለ ኃያል ፕሬዚደንት ሺ በታይዋን አንገት ዙሪያ የማነቆ የጦር ልምምድ ላይ የነበረው ሰራዊታቸውን ለጦርነት ተዘጋጅ ሲሉ በይፋ ነግረውታል። ይሁንና፣ ይላሉ ተንታኞች፣ በወታደራዊ ዝግጁነትና ጦርነት ለመክፈት ዝግጁ በመሆን መካከል ልዩነት አለ ሲሉ ያስገነዝባሉ። በአሜሪካ የቻይና ኤምባሲ በኤክስ ገጹ ያጋራው የሀገሪቱን የውጭ ጉዳይ ሚኒስቴር መግለጫ ነው። አሜሪካ ውስጥ ለሚጎርፈው የፈንታኒል እጽ ቻይናን ተጠያቂ የምታደርገው ዩናይትድ ስቴትስ አሜሪካ በቻይና ሸቀጦች ላይ የታሪፍ ብርድ ልብስ ለመደራረብ ሰበብ ነው ብለዋል። ማስፈራራት አያስበረግገንም፣ ጉልቤነት እኛ ላይ አይሰራም። ጫና ማድረግ ወይም ዛቻ ከቻይና ጋር አያግባባም አያቀባብርምም፣ ብለዋል። ይሄ የቻይና ለማንኛውም ፍልሚያ ዝግጁ ነን መግለጫ በትራምፕ ካቢኔ ውስጥ ለሚገኙ ቻይና ነዳፊ ባለሥልጣኖች የአሜሪካ የውጭ ፖሊሲና ኢኮኖሚያዊ ስጋት ቻይና ናት ለሚለው ጽኑ አቋማቸው ዱላ የሚያቀብል መግለጫ ነው። ትራምፕ ለጃንዋሪ 20 በዓለ ሲመታቸው የቻይናውን ፕሬዚደንት ሺጂፒንግ እንዲገኙ ከመጋበዛቸው አንጻር የቤጂንግ ባለሥልጣኖች የአሜሪካ ቻይና ግንኙነት ወዳጃዊ ባሕሪ ይላበሳል የሚል ተስፋ ነበራቸው። ዋይት ሐውስ ከመግባታቸው ጥቂት ቀናት ቀደም ብለውም ከሺጂፒንግ ጋር ያደረጉትን የስልክ ውይይት ትራምፕ ታላቅ የስልክ ጥሪ ሲሉ መግለጻቸው አይዘነጋ ሁለቱ መሪዎች ባለፈው ፌብርዋሪ ድጋሚ በስልክ ሊገናኙ ቀጠሮ ነበራቸው ከዋይት ሃውስ ሳይደወል ማርች ገባ ሺ አገራቸው ላይ የገጠማቸው የሸማቾች ፍጆታ ፈጅነት ዝቅተኛ መሆን የንብረት ቀውስና ሥራ አጥነት ችግሮች ሲፋለሙ ነው የቆዩት በቢሊዮን ዶላሮች የሚቆጠር ገንዘብ ወደ ታመመው ኢኮኖሚያቸው ማስገባት አለባቸው ቃልም ገብተዋል ከአሜሪካ ጋር ፈጽሞ ባይደራረስም ከዋሽንግተን ቀጥሎ ሁለተኛው የዓለማችን ግዙፍ ወታደራዊ በጀት የቻይና ነው፣ 245 ቢሊዮን ዶላር። ዓለም አቀፉ የሰላም ምርምር ተቋም እንደሚያቀርበው ቻይና ከጠቅላላ ዓመታዊ ምርቷ ወይም ጂዲፒ አንድ ነጥብ ስድስት በመቶን ብቻ ነው ለወታደራዊ በጀት የምታውለው ከአሜሪካና ከራሽያ ምጣኔ ጋር ሲነጻጸር በጣም ያነሰ ነው። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣውን ገንዘብ ሆን ብላ ታኮስሳለች ወይም አሳንሳ ታቀርባለች ይላሉ። ኢሳያስ፣ የቻይናው መግለጫ ምክንያቶቹ ብዙ ሊሆኑ ይችላሉ። በቀረበው መልኩ ግን በዘገባው ላይ የሰማውን ያክል ነው። አለም፣ እንግዲህ አሁን በቻይና እና በአሜሪካ መካከል እንደዚህ ዓይነት ነገር እንሰማለን ብለን በፍጹም አልገመትኩም። ምክንያቱም በፈለግሽው መንገድ በጦርነትም በኢኮኖሚ ጦርነትም የሚለው ቃል እጅግ በጣም አስደንጋጭ ነው። ይሄ አቅጣጫ ወዴት ነው የሚሄድ ያለው? ይሄ ብቻም አይደለም። ደግሞ ባለፈው ዓመት ለምሳሌ የነበረው ለመከላከያ ሰራዊት ማለት ነው ተበጅቶ የነበረው በጀት በአሁን ሰባት ነጥብ ሁለት በመቶ እንዲያድግ መደረጉ በጣም የታሰበበት እንደሆነ አያሳይም ወይ? ሌላው ደግሞ ተጨማሪ በአንድ መቶ አመት ያክል በአንድ መቶ ዓመት ሂደት ሊከሰት የሚችል ነገር በዚህ ፍጥነት ተከስቷል የሚል ነው የቻይና አንደኛው ያነሳችው ነጥብ። እና እነዚህን ሶስት ነጥቦች እንዴት ትመለከተዋለን? ነገሮች በጣም በፍጥነት መቀየራቸውን ያነሱት እንግዲህ ብዙ ብዙ ነገሮች ሊሆኑ ይችላሉ። ነገር ግን አሁን ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ የዶናልድ ትራምፕ ከራሺያ ጋር እያደሩት ያለው ግንኙነት በተለይ ከኋላው የያዘው ኢኮኖሚያዊና ዲፕሎማሲያዊ ቅንጅት ወይም ውሎች ውሎችና መግባባቶች በጣም በጣም ለቻይና የማይጠበቅ ነው የማይጠበቅ ነው። አሁንም ይሄን ጉዳይ በግልጽ ሊተማመኑበት አልቻሉም። ብዙ ትንተናዎችን እንሰማለን እናነባለን በየጊዜው ለምሳሌ ያክል ለምሳሌ ያክል አሜሪካ ወይም ዶናልድ ትራምፕ አሁን ከዩክሬን ጦርነት ባሻገር ከፕሬዚደንት ቭላዲሚር ፑቲን ጋር መንግስት ጋር እያደሩ ያሉት ግንኙነት ቻይናን ከቻይና ለመነጠል በማለት ያቀርባሉ። ይህንን ባለፈው በአዋዜ ልዩ ላይ አቅርቤዋለሁ። አድማጮች እዛ ገብተው ቢያዳምጡት ደስ ይለኛል። ይህንን የቀኝ ክንፋይሎች ምርቃና ብለው ነው የግራ ክንፋይሎች የሚያዩት። ያዋድቁታል ማለት ነው። ምክንያቱም እንደዚህ እንደሚቀልና ይህ አካሄድ ጣራ የለሽ ገደብ የለሽ ሁለንተናዊ ስትራቴጂክ ሽርክና በፈጠሩት ቻይናና ራሽያ መካከል ነቅ ሆኖ መግባት ይችላል ብለው አያምኑም። እንደ ስትራቴጂም የሚያዋጣ ነው ብለው አያዩም። ነገር ግን የማይካደው ነገር ከመጋረጃ በስተጀርባ የራሽያና የአሜሪካ ግንኙነት በኢኮኖሚያዊ ግንኙነቱ በኤነርጂ ጭምር እንግዲህ በኤነርጂ ሀብቷ በጣም ታወቃለች ራሽያ በኤነርጂ ጭምር ከኋላ በስተጀርባ ታላላቅ ውሎችና ስምምነቶች እየተደሩ ነው ይላል። እንደገና ደግሞ የዲፕሎማቲክ ቅንጅት፣ መካከለኛው ምስራቅ ላይ ለምሳሌ ራሽያ እንድትጫወተው የምትፈልገው ሚና አለ። አሜሪካ ከዚያ አኳያም በተለይ ኢራንን በተመለከተ ከፍተኛ ከፍተኛ የአካሄድ ወይም ደግሞ በዛ በኩል የሚፈልጉትን ለማግኘት የሚያስችላቸው ሁኔታ አለ ነው የሚባለው ይጻፋል። በትራምፕ በኩል አሁን ይህን ስታይ የቻይናና የራሽያ ግንኙነት በዚህ ደረጃ ቢገለጽም ብዙ ትንተናዎች እንደሚያስነብቡት ራሽያ የቻይና የቻይና ምንድ የሚባለው በቻይና በቻይና ስር ሆኖ ወይም በቻይና ቅኝት ወይም በቻይና ዜማ የምትነቃነቅ ሀገር ሆና የምትቀጠለው አትፈቅድም ነው የሚለው። አየህ የዩክሬን ጦርነት ይሄን ግንኙነት ለእሷ በጣም አስፈላጊ ያደርጓል። የቻይና እና ዋናው ዋናው ኃይል ዋናው አቅም ቤጂንግ እንጂ ሞስኮ እንዳልሆነ ይታመናል። ነገር ግን ራሽያ ይሄ የአውሮፓ ከኔቶ በርካታ ሀገራት ጋር የገጠመችው ጦርነት ብዙ ነገር እንድትፈልግ አድርጓታል። ለምሳሌ ከኮሪያ ጋር ወታደረ ስምምነ የተፈራረመችው አንዱ ቢጠቃል ለሌላው እንደሚሰለፍ ማለት ነው። ይሄ ያስገድዳት፣ መሳሪያ ያስፈልጋታል፣ መድፎች ያስፈልጓታል፣ የመድፍ ቅንቡላዎች ያስፈልጓታል። በገብቷል የሄድ ሁኔታ በጠየቀችው መንገድ ያለውን በይፋ ሊሰጣት የሚችለው የሰሜን ኮሪያ መንግስት ነው። ሰሜን ኮሪያ ማለት ደግሞ የቻይና ጎረቤት ነው። ስለዚህ በቻይና እና በሩሲያ መካከል ያን ያህል የጠለቀ ግንኙነት መኖሩን ቻይና የምትፈቅደው ነገር አለም ባትቃወመውም ማለት ነው። ነገር ግን ለሩሲያ ለማን ነው ለቭላዲሚር ፑቲን ወይም ለራሽያ ደግሞ በጣም ቁልፍ ነው። ስለዚህ ይህ በመሆኑ በለውጡ ደግሞ አሜሪካ በኒኩሌር ቴክኖሎጂ ጋር ጭምር ለሰሜን ኮሪያ ልትሰጣት የምትችለው አበርክቶ ነው፣ መገመት ትችላለ። ይሄ ከከፍተኛ ስጋት ነው ለቻይና። እንደገና ቻይና በነበሩ ጊዜ ቭላዲሚር ፑቲን ከቻይና ከጎበኙ በኋላ ወዲያው ወደ ሰሜን ኮሪያ መሄዳቸውን ቻይና አልወደደችም ነበር ነው የሚሉት ብዙ እንትኖች ጽሁፎች። እና ቻይና ለምሳሌ ይሄን አክሲስ የሚል እንትን ውስጥ መግባት አትፈልግም። ላይክ ራሽያ ምንድን ቻይና፣ ራሽያ፣ ሰሜን ኮሪያ ና ኢራን የሚለውን ማለት ነው። የኢራን ትልቋ የንግድ ፓርትነር ሸሪክ ብትሆንም የደህንነት ስምምነታቸው ላይ ግን የራሷ የራሷ ገደብ አላት። ቻይና በሌላ በኩል ግን ራሽያን አይተ ከሆነ ሰፊ ስትራቴጂክ ግንኙነት የፈጠረችው ከኢራን ጋር ምክንያቱም እንደምታውቀው ሰው አልቦቿ ከዛም ባለፈ ሚሳኤሎቿን በዚህ ጦርነት ላይ በተለይ የኢራን ሰው አልቦች ብዙ ሚና ተጫውተውላታል። ስለዚህ ይሄም ይሄም ሁል ጊዜ ራሺያ የራሷን ስትራቴጂክ ማኑቨር ነው የሚሉት የራሷን ጥቅም ለማስጠበቅ የመንቀሳቀስ ነፃነቷን የመሆን የማድረግ ነጻነቷ እንዲገደብ አትፈልግም፣ እና ለጊዜው አንገት የደፋች ሀገር ነች እንጂ ጁኒየር ፓርትነር ወይም የቻይና ምክትል ሆኖ በራሽያ ኔቸር ውስጥ የለም ነው የሚሉ በፊትም። ስለዚህ አሁን ኢቭን በዚህ ችግር ውስጥ ከህንድ ጋር ያቀናቸው ግንኙነት አስገራሚ ነው። ራሽያ ህንድና ቻይና ደግሞ አይን ላይን የማይተያዩ አይንና ናጫ ናቸው። እነዚህ ሁሉ ነገሮች ነበሩት ግንኙነቱ። አሁን ዶናልድ ትራምፕ እየሄዱበት ያለው መንገድ በይፋና በምናየው መልኩ መስመር ይዞ የሚመጣ ከሆነ ቢሊዮን ቢሊዮን ቢሊዮን ዶላሮችን ወደ ራሺያ ኢኮኖሚ ውስጥ የሚያስገባ ነው። አየህ አሁን የትኩረቷን የዩናይትድ ስቴትስ አሜሪካ ወታደራዊም ሆነ ኢኮኖሚያዊ ማነቆ ስትራቴጂክ እንቅፋት ቻይና ነች ብሎ ለሚያምነው የትራምፕ አስተዳደር አየህ ብሎ ለሚያምነው የትራምፕ አስተዳደር የውጭ ፖሊሲ አቅጣጫውን ከፓሲፊክ ባሻገር የነበረውን ይቅርታ ከአትላንቲክ ባሻገር ከአውሮፓውያን ጋር የነበረውን ሁለተኛ ደረጃ አድርጎ ፊቱን ወደ ኢንዶ ቻይና ያዞረው የትራምፕ አስተዳደር በዚህ በሁለቱ ስትራቴጂክ ግንኙነትን መሰንጠቅ መቻል ከተሳካለት የመጨረሻ ጀብዱ ነው አለም። እዚህ ጋር አንድ ጥያቄ አለኝ። እኔ የቻይናንና የሩሲያን ግንኙነት ስንመለከት ከሶሻሊዝም ርዕዮተ ዓለም ጀምሮ እጅና ጓንቶ ነው የኖሩ ህዝቦች ናቸው። አሁን ደግሞ በዚህ በዩክሬን ጦርነት ሂደት ውስጥ ወይም ደግሞ በሩሲያ ላይ እስከ ዛሬ ድረስ ይደረጉ የነበሩ ማዕቀቦችን በተመለከተ ቻይና ከጎን በመሆን የራሽያን የምትሸጣቸውን ጋዝ እና ነዳጅ እንደዚሁም ደግሞ የተለያዩ አይነት ምርቶቿን በመውሰድ በኢኮኖሚ ከሩሲያ ጎን ተሰልፋለች። ፖለቲካ ደግሞ እንደምታውቀው ዛሬ የሆነው ነገር ነገ የሚሆን ነገር አይደለም። በጣም ባህሪው ተለዋዋጭ ነው። በሩሲያ እና በቻይና መካከል የነበረው ጥንት ወዳጅነት አሁን እየታየ በመጣው የአሜሪካ የትራምፕ አገዛዝ ላይ ሩሲያ ፊቷን ማዞር ትችላለች ወይ? አሜሪካን፣ ወይም የትራምፕ አስተዳደር መታመን የሚችል ነው ወይ? በሌላ መልኩ ደግሞ ሩሲያ ከቻይና ታገኘ የነበረው ከፍተኛ የሆነ ገንዘብ በእርግጥስ አሁንስ አታገኘውም ወይ? ከአሜሪካ የሚመጣው ገንዘብ ከሩሲያ በምን ያክል የላቀ ቢሆን ነው? ሲጀመር በሁለቱ ሀገሮች ማነው ራሽያና ቻይና ጎረቤታሞች ናቸው። የረጅም ታሪክ አላቸው። ይሁንና የድንበር ውዝግብም ያላቸው ሀገሮች ናቸው። ሶሻሊዝማቸውም የየራሱ ነው። የሞስኮና ቤጂንግ ልዩነት አላቸው፣ በሶሻሊዝም ሳቢያቸውም ቢሆን ሁለተኛ ቻይና አሁን ማነት ራሽያ ከቻይና ጋር ያላትን ግንኙነት ዋጋ አትሰጠውም ማለት አይደለም። ነገር ግን ነገር ግን የራሽያን ጥቅም ደግሞ አሳልፋ ትሰጣለች ማለት አይደለም። አየ ራሽያ እንደ ሀገር ልትጫወት የምትችለው ሚና የራሷን ተምኔት ለማሳደግና ለማጎልበት የሚያስችል እድልና አጋጣሚ ሲመጣ የለም ወዳጅ ቻይና ትቀይማለች ብላ ወደኋላ ምትል አረችም። ነገርኩ እኮ በዚህ በሁለቱ ግንኙነት ውስጥ አሁን ከኢራንና ከሰሜን ኮሪያ ጋር ያለው ግንኙነት ጥብቀት መቶ በመቶ ቻይና ተስማማችበት ሊሆን ይችላል ነው ልትጋራው ብትችልም፣ ሁለተኛ ቻይና ደግሞ በአብዛኛው አሁን ባለ አሁን ኢኮኖሚዋ ካለበት ሁኔታ አንጻር ትልቅ መዳኛ አድርጋ የያዘችው ወደ የውጭ ምርቷን ሽያጭ ገበያውን ማስፋፋት ነው። ከዚህ ረገድ ከዚህ አኳያ የአሜሪካን እና የአውሮፓን ገበያ ማጣት አትፈልግም እና በጣምም ትፈራ ነበረ። ከዚህ ከዩክሬን ጦርነት ጋር ተያይዞ ከራሽያ በአንጻራዊነት በአንጻራዊነት ብዬ ነው ማስቀምጠው ወይም ደግሞ ብዙ ጊዜ እንደምለው አጥር ላይ ሆና ቀጥተኛ ባልሆነ መንገድ ለራሽያ የምታደርገው ድጋፍ እንኳ የምዕራባውያን ቁጣና የበቀል ማዕቀቦች የመሳሰሉትን እንዳያመጣበት ጠንቀቅ ነበር። ሁለተኛ ብዙ የፖሊሲ ግጭ ብዙ ነገሮች አሉ። አሁን ዶናልድ ትራምፕ የሄዱ ያሉበት መንገድ በተለይ አዋዜ ልዩ ላይ ገብተው እንዲያዳምጡ ጋብዛለውኝ የቀረበት ትንተና አለ የዩክሬን ጦርነት መቆም አለመቆም የማይበግረው የዩክሬን ሁኔታ እንዳለ ሆነ እንኳ የዶናልድ ትራምፕ አያዝ ከራሽያ ጋር የነበረውን የጠላትነት ሆኖ አቅም እኮ ድራስቲክ የሆነ ለውጥ እኮ ነው። የጠላትነት ሂስቶሪካል የጠላትነት ግንኙነት ወደ ወዳጃዊ ግንኙነት ለመቀየር ነው ጠቅላላ እየተንቀሳቀሱ ያሉት ነው የሚለው ይሄ ደግሞ በይፋና በአደባባይ የራሽያ ፕሬዚደንት ሬር እርዝ ማድን ነው የምትፈልጊው። ነዚ አሜሪካንን አይደለ እንዴ ይምጡ ኩባንያዎች ሲስሩ በአዲሱ ግዛት የሚግቡ አሉሚኒየም አሉሚኒየም በጣም ያስፈልጋታል። አሜሪካ ሀያ ሚሊዮን ቶን ማቅረብ እችላለሁ። ይሄ እኮ በቴሌቪዥን እየተናገሩት ነው ዶናልድ ትራምፕ። ይሄ ማለት ሁለተኛ ማዕቀብ ሊያነሱ ነው ማዕቀብ ማንሳት ይጀምራሉ። ዶናልድ ትራምፕ ምን ማለት ነው? ይሄንን ምን ማለት ነው እንዴ? ይሄ ራሽያን የሚያጥለቀልቅ የኢኮኖሚ ፍሰት ነው የሚያመጣው፣ ባይዘ ወይ ለአሜሪካም ትልቅ የኢኮኖሚ ጥቅም ነው የሚያመጣው እንደሚጥቡት ይህም በነገራችን ላይ ትኩረት ሰጥተን አድማጮቻችንን ለመከታተል ቃል እንገባለን። በተለይም በተሻለ ሁኔታ በነገ ከዚህ ጋር የተያያዙ ነጥቦችን ወይም ሌሎችንም ከዓለም ነንስ ማዘግጅታችንም እናየዋለን። ስለዚህ እንደውም ቻይና እኮ ምን የሚል መግለጫ ሰጥታለች? አሜሪካ ምንም ብታደርግ በሁለታችን መካከል ጠላት ምንድን ነው ጥርጣሬ መዝራት አችልም በማለት መግለጫ ሰጥታለች። ከዚህ ቀደም እንዳልነው አንበላውም ምን አመጣው እንደሚባለው ነው አየህ ይሄ በአንድ በኩል ከባድ ሌላው ደግሞ ከባዱ ነገር ዶናልድ ትራምፕ ስልሳ በመቶ አደርጋ አድርጋለሁ ብሎ የመጡት በቻይና ላይ የሚደረገው የታሪፍ ስልሳ በመቶ አደርሳለሁ ብሎ ነው የመጡት። አየህ ኦሬዲ አሁን በፊት ሀያ በመቶ ቆጠለውባታል በእሳቸው ስልጣን ዘመን አሁን ሌላ ሀያ በመቶ ሲያደርጉ አርባ በመቶ ማለት ነው ቻይና ላይ የተጣለው ታሪፍ ማለት ነው። ስለዚህ አሁን እንደ አሁን ቻይና 25 በመቶ ነው አጸፌታ የሰጠችው ለመጀመሪያው፣ አስር በመቶ 10 በመቶ ምላሽ፣ አሁን ደግሞ 15 በመቶ ምላሽ ነው የሰጠችው የበፊቱን አስባ ማለት ነው። ስለዚህ አሁን ቀጥታ እነዚህ ሁለት ሀገሮች የዋ ሊደር እንጂ ወይ ከአፋፉን ሊመለሱ ይችላሉ፣ አለበለዚያ ግን ወደ ከፋ የንግድ ጦርነት ሊገቡ ይችላሉ። ያ ማለት ደግሞ በተለይ በዚህ በኩል እንደ አይነት ፍጥጫ እየተደረገ በሌላ በኩል ደግሞ ከራሺያ ጋር ያለው የሚኖረው የግንኙነት ባህሪ በጣም ቻይናን ሊያሳስባት ይችላል። ነገር ግን ተጨማሪ ግብአቶችን መከታተል ያስፈልጋል። ዞሮ ዞሮ የዛሬው የቻይና መግለጫ በማንኛውም መመዘኛ አስደንጋጭ ነው። የታሪፊውን የንግድ ጦርነት ይሁን ወይም ኤኒ ዎር ማንኛውንም አይነት ጦርነት ለመዋጋት ዝግጁ ነን የሚል ነው። እና እንዲህ አይነት ነገሮች የታይዋን ጉዳይ አለ። አሁን ምንድን ነው አካሄዱ? የዶናልድ ትራምፕ አካሄድ በቻይና መሪዎች ዘንድ ከፍተኛ ቁጣ እንደቀሰቀሰ ያሳያል። በተለይ የታሪፍ እርምጃቸው እና ምናልባት ሺ ጂንፒንግ በአለማች በክፍለ ዘመኑ እጅግ በጣም ፈጣን ለውጥ ማንም ያላለው በማለት ያቀረቡት፣ በእርግጥ በሌሎች ትንተናዎች ማስደገፍ ያስፈልገዋል። ኦለፌሳድን ይሄ በአሜሪካና በራሽያ መካከል የተጀመረ ነገር ነው ያልነበረ ያልታሰበ ይሆናል ማትለው እና ይህንን ዶናልድ ትራምፕ ከዶናልድ ትራምፕ ጋር የመጣ ነው ኢንታይርሊ እራሱ የአሜሪካ እስታብሊሽመንት በተለይ አሁን ለምሳሌ ትናንት የአሜሪካ ኮንግረስ ላይ ንግግር አድርጎ ነበር። አለም ትራምፕ ቤዚካሊ ዲሞክራቶች እንዴት የሚባለው ፓርላማውን በጩኸት ሲበጠብጡ ነው፣ በተቋሞ ነው ያሳልፉት። ሪፓብሊካኖች ቆማ ያጨበጭቃሉ፣ ዲሞክራቶች ፉጨቱን ያሰማሉ ማለት ነው። እንደውም አንድ እንደራሴ ዲሞክራቲክ እንደራሴ ከፓርላማው በፓርላማ ስነስርዓት አስከባሪ ተገደው እንዲወጡ ተደርጓል። እና እሳቸውን ተከትለውን ብዙ ዲሞክራቶች ወጥተዋል። በአሜሪካ ታሪክ ሆኖ አያቅም ነው የሚባለው። በዚህ ደረጃ በፓርላማ ስነስርዓት አስከባሪ እንደ ራሴ ስነስርዓት በቃ መውጣት አለብት ብለው ወጥተዋል ተብሎ አያቅም ነው የሚሉት፣ አሁን አንዳንድ የምናነባቸው ነገሮች። ስለዚህ ይህ ሁኔታ መሪ ያደረገው ይመስለኛል የቻይናን መግለጫ ከቻይናው ፕሬዚደንት እንደተሰማውም፣ የዓለማችን አካሄድ የነበረ አካሄድ በአናቱ ነው የተገለበጠው፣ እና እነዚህን እንግዲህ በስፋት በሚቀጥሉ ፕሮግራሞቻችን ላይ ለማየት የምንሞክራቸው ይሆናሉ ማለት ነው። ኢሳያስ ይህ አዋዜ ሰበር ነው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይውልልህ። መልካም አዳር። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ። በ900 ሺ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ